የእስራኤል ጦር በጋዛ ላይ ከፍተኛ ድብደባዎችን መፈጸሙን ቀጥሏል። ይህ ግዙፍ ወታደራዊ ዘመቻም ሐማስ ሙሉ በሙሉ መጥፋቱን እርግጠኛ ከመሆናቸው በፊት የሚቆም አለመሆኑን የእስራኤል ባለሥልጣናት እየገለጹ ነው። በጋዛ ያለውን ጦርነት ለመቋጨት እንዲሁም ሐማስ በድጋሚ ስጋት መሆን የማይችልበት ደረጃ ላይ ሊያደርሱ ይችላሉ የተባሉ አማራጭ መንገዶችን እስራኤል እየቀየሰች ነው። እስራኤል ሐማስ ላይ ጫና ይፈጥርልኛል ብላ ተግባራዊ ለማድረግ ካቀደቻቸው እቅዶች መካከል በጋዛ ሰርጥ አዲስ የደህንነት ኮሪደር መፍጠር ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉትም አዲስ የሚቋቋመው የደህንነት ኮሪደር በደቡባዊ የፍልስጤም ክፍል የሚገኘውን የራፋ ከተማ ከተቀረው የፍልስጤም ግዛት ቆርጦ የሚለይ ነው ነው እያሉ ሲሆን ይህም የሐማስን ኃይል እንዲዳከም እንዲሁም በእስራኤል ላይ የሚያደርሳቸው ጥቃቶች እንዲቀንሱ የሚያደርግ ዕቅድ መሆኑ ተገልጿል። እንደ ኔታንያሁ ገለጻ አዲሱ ኮሪደር በራፋና ካህን ዩኒስ ከተሞች መካከል የሚዘረጋ ሆኖ ሁለተኛው የፊላደልፊ ኮሪደር እንደሚሆን ተናግረዋል። የፊላደልፊ ኮሪደር እንደ አውሮፓውያኑ የዘመን አቆጣጠር በ2005 እስራኤልና ግብፅ በጋራ የመሠረቱት ሲሆን በጋዛ ሰርጥና በግብፅ ድንበር መካከል የተዘረጋ 100 ሜትር ስፋትና 14 ኪሎ ሜትር ርቀት ያለው ቀጭን መተላለፊያ ነው። ግብጽ 750 የድንበር ጠባቂ ወታደሮችን አሰማርታ ጥበቃ ስታደርግለትም ቆይታለች። እንደ አውሮፓውያኑ አቆጣጠር በ2007 ማለትም የጋዛ ሰርጥን ሐማስ እስከተቆጣጠረበት ጊዜ ድረስ ሌላኛውን ክፍል ሲጠብቅ የነበረው የፍልስጤም መንግስት ነበር። ታዲያ ኔታንያሁ ሁለተኛው የፊላደልፊ ኮሪደር ሲሉ የጠሩት መተላለፊያ ከግብጽ ጋር የሚዋሰነው የጋዛ ክፍል ሲሆን፣ ላለፉት አስር ወራትም በእስራኤል ቁጥጥር ስር የሚገኝ አካባቢ እንደሆነ አሶሽየትድ ፕሬስ አስነብቧል። እስራኤል ሌላኛውን የኔትዛሬም ኮሪደር ሀገር ለተባበሩት መንግስታት ድርጅት አስረክባ ከስፍራው መውጣቷ የሚታወቅ ሲሆን ይህ አዲሱ ኮሪደር እሱን በሰፊው የሚተካ እንደሚሆን ተነግሯል። አዲስ ተግባራዊ ይደረጋል የተባለው ኮሪደር ሲጨመርበት ጋዛን እና ሌሎች የፍልስጤም የባህር ድንበሮች በእስራኤል ቁጥጥር ስር እንዲሆኑ የሚያደርጉ ናቸው። ኔታንያሁ የጋዛ ሰርጥን እየተቆጣጠርን እንገኛለን፣ እናም የሐማስን ግፊት ቀስ በቀስ እየቀነስን ነው ይህንን ተከትሎም ሐማስ የያዛቸውን እስራኤላውያን ታጋቾች ተገዶ ይመልሳል ሲሉ ተናግረዋል። ኔታንያሁ አዲሱን የደህንነት ኮሪደር ጉዳይ ይፋ ያደረጉት መከላከያ ሚኒስቴራቸው እስራኤል ወታደራዊ ተልዕኮ ልትወስድ እንደሆነ በመግለጽ በጋዛ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ በሰጡ ማግስት ነው። የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ በጋዛ ደቡባዊ ራፋህ የሚገኙ ነዋሪዎች እስራኤል ወታደራዊ እርምጃ ልትወስድ በመሆኑ ወደ ሰሜናዊ አካባቢ እንዲያቀኑ ማስጠንቀቂያ ሰጥተዋል። እስራኤል በድጋሚ የጋዛን ሰርጥ ሰፊ ስፍራዎች ለመቆጣጠር ማቀዷም የተሰማ ሲሆን በአዲስ መልኩ የእስራኤል ጦር የሚይዛቸው ስፍራዎችም የቴል አቪቭ ከግጭት ነጻ ቀጠና አካል ሆነው ይቀጥላሉ ሲሉ የመከላከያ ሚኒስትሩ አረጋግጠዋል። እንደ እስራኤል ካትስ ገለጻ የእስራኤል አዲሱ ዘመቻ ከፍተኛ ቁጥር ያለውን ሕዝብ ከስፍራው ማፈናቀልን የሚያካትት፣ በተጨማሪም የጋዛ ነዋሪዎች ሐማስን እንዲያስወግዱና ቡድኑ የቀሩ የእስራኤል ታጋቾችን እንዲለቅ ጫና የሚፈጥር ነው ያሉ ሲሆን ይህም እስራኤል በጋዛ ከሐማስ ጋር የገባች በጦርነት ሊጠናቀቅ የሚችልበት ብቸኛው መንገድ መሆኑን ገልጸዋል ሲል ቢቢሲ ዘግቧል። ቤንያሚን ኔታንያሁ አዲስ ይጀመራል ያሉት የደህንነት ኮሪደር አላማው፣ መከላከያ ሚኒስትሩ እስራኤል ካትዝ እንዳሉት እስራኤላውያን ታጋቾችን ማስለቀቅና የሐማስን አቅም ማዳከም የሚል ቢሆንም ዋነኛው የዚህ ዘመቻና የአዲሱ ኮሪደር አላማ ግን ተጨማሪ የጋዛ ሰርጥ አካባቢዎችን ከፍልስጤማውያኑ አጽድቶ በእስራኤል ቁጥጥር ስር ማድረግ እንደሆነ አልጀዚራ ዘግቧል። አላማው ለደህንነት የሚል ይሁን እንጂ ይህንን የእስራኤል እቅድ ፍልስጤማውያ ኢትዮጵያውያኑ የተረዱበት መንገድ ከዚህ የተለየ ነው። እስራኤል ለደህንነት በሚል ፍልስጤም ከሜዲትራኒያን ውቅያኖስ ጋር የምትዋሰንበትን መሬት ለመውሰድ የታቀደ ነው እያሉት ነው። የእስራኤል ጦር በዚህ በአዲሱ ዘመቻው እስከ 25 በመቶ ያህል የጋዛን አካባቢዎች በቁጥጥሩ ስር ለማድረግ ማቀዱን የሚወጡ መረጃዎች ያሳዩ ቢሆንም አካባቢዎቹ የትኛዎቹ እንደሆኑና የያዙትን ስፋት በተመለከተ ግን በዝርዝር የሚገለጹ መረጃዎች የሉም። እስራኤል ከመጀመሪያው ምዕራፍ የተኩስ አቁም ስምምነት በኋላ በጋዛ መጠነ ሰፊ ጥቃት ለመክፈት ቆርጣ መነሳቷንም የእስራኤልን ጦር መግለጫ ዋቢ አድርጎ የእንግሊዙ ኢንዲፔንደንት ጋዜጣ በሰፊው አስነብቧል። ከእስራኤል የቀድሞ ጥቃት የተረፉ የሐማስን ቁልፍ አመራሮችና አባላት መግደልን እንዲሁም ቡድኑ የሚጠቀምባቸውን መሰረተ ልማቶች የማውደም ግብን ያለሙ ከባድ የየብስና የአየር ላይ ጥቃቶችን ለመሰንዘር መሰናዳቷንም የመከላከያ ሚኒስትሩ እስራኤል ካትዝ አረጋግጠዋል። የእስራኤል ጦር መግለጫም ፍልስጤማውያን አካባቢዎቹን ለቀው እንዲወጡ ካስጠነቀቁ ከሰዓታት በኋላ የተሰጠ የዛቻ መልእክት መሆኑ ተሰምቷል። ባለፉት ጥቂት ቀናት በአስር ሺዎች የሚቆጠሩ ጋዛውያን እንደከዚህ ቀደሙ ሁሉ አሁንም ከሚመጣባቸው ጥቃት ራሳቸውን እንዲከላከሉ ኑሯቸውን ካደረጉበት ፍርስራሾችና መጠለያ ጣቢያዎች ወጥተው ወደ ሌሎች ስፍራዎች እንዲያቀኑ በእስራኤል መንግስት መታዘዛቸው ይታወሳል። ከዚህም ባለፈ እስራኤል ከተኩስ አቁም ስምምነቱ በኋላ በጋዛ የእግረኛ ጦር ማስገባት ከጀመረችበት ጊዜ አንስቶ ከአየር ላይ ጥቃቶች ባሻገር የምድር ላይ ጥቃት እየፈጸመች የምትገኝ ሲሆን በዚህ የምድር እርምጃም ከሃያ በላይ ሰዎች እንደተገደሉ ተነግሯል። በደቡባዊ ጋዛ ራፋ ክልል በተለይም ታጋቾችን የማስለቀቅ ዋነኛ ዓላማ የያዘ ጠንካራ የእግረኛ ጦር ዘመቻ እንደምትከፍት ይጠበቃል ተብሏል። ምንም እንኳን በሐማስና እስራኤል መካከል በተደረሰው የተኩስ አቁም ስምምነት በቡድኑ እጅ የሚገኙ አብዛኛዎቹ ታጋቾች ታጋቾች የተለቀቁ ቢሆንም የስምምነቱ አካል ያልነበሩ ቀሪ 59 እስራኤላውያን ታጋቾች አሁንም በሐማስ እጅ ይገኛሉ ከእነዚህም መካከል 24 ያህሉ በህይወት ያሉ ናቸው ተብሎ ይገመታል ሲል ኢንዲፔንደንት በዘገባው አስፍሯል። እስራኤል የተኩስ አቁም ስምምነቱ ተጥሶ በጋዛ በአዲስ መልኩ ጥቃት ከከፈተችበት ወቅት አንስቶ ከ1000 በላይ ዜጎች መገደላቸው እየተዘገበ ሲሆን እንደ አውሮፓውያኑ አቆጣጠር ከጥቅምት 7 2023 ጀምሮ እስካሁን በእስራኤልና ሐማስ መካከል እየተካሄደ ባለው ጦርነት 50400 የሚ የሚጠጉ ሰዎች ህይወት እንዳለፈ በሐማስ ቁጥጥር ስር የሚተዳደረው የጋዛ ጤና ሚኒስቴር መረጃ ያሳያል። እስራኤል የተኩስ አቁም ስምምነቱ ተጥሶ በጋዛ በአዲስ መልኩ ጥቃት ከከፈተችበት ወቅት አንስቶ ከአንድ ሺህ በላይ ዜጎች መገደላቸው እየተዘገበ ሲሆን እስራኤል በጋዛ እያከናወነችው ባለው መጠነ ሰፊ ወታደራዊ ዘመቻ አሁንም የሐማስና ሌሎች ኃይሎች ስጋት ያሰጋኛል የሚል ነው። የዚህ የእስራኤል ስጋት ከሆኑት መካከል ደግሞ የቀድሞው የሶሪያው ፕሬዚዳንት በሽር አልአሳድ ያከማቹት ከፍተኛ የጦር መሳሪያ ናቸው። በትላንትናው ዕለት ምሽቱንም የእስራኤል ጦር የመሳሪያ ማከማቻ ናቸው ባላቸው የሶሪያ አካባቢዎች ላይ ከፍተኛ የአየር ድብደባ ሲፈጽም ማደሩን የሶሪያው ሳና ዘግቧል። የእስራኤል ጥቃቶች ያነጣጠሩት በዋና ከተማው ደማስቆና ሐማ ከተሞች ላይ እንደሆነም ተነግሯል። በጥቃቱም ወታደራዊ ሰፈሮችና በርካታ መሠረተ ልማቶች መውደማቸው ነው የተነገረው። የሶሪያው የውጭ ጉዳይ ሚኒስቴር ባወጣው መግለጫ በጥቃቱ የሐማን ወታደራዊ የአየር ማረፊያ ሙሉ በሙሉ የወደመ ሲሆን፣ በርካታ ንጹሐን ለሞትና ለጉዳት ተዳርገዋል። ይህ ዘገባ እስከ ተጠናቀረበት ሰዓት ድረስም የሟቾች ቁጥር አራት እንደሆነ መረጃዎች ያሳያሉ። የእስራኤል ጦር በሶሪያ የፈጸመውን ድብደባ ተከትሎ ባወጣው መግለጫም ጥቃት የተፈጸመባቸው ቦታዎች ከፍተኛ መጠን ያለው ወታደራዊ መሳሪያዎችና ቁሳቁሶች የተከማቹበት ስፍራዎች ናቸው ብሏል። በእነዚህ ቦታዎች ላይ የተከማቹት መሳሪያዎችና መሰረተ ልማቶች በእስራኤል ላይ ከፍተኛ ስጋት መደቀናቸውንም ገልጿል። እስራኤል በሶሪያ የበሽር አልአሳድ አገዛዝ ከተገረሰሰ ወዲህ እንኳን የአሁኑን ጨምሮ በመቶዎች የሚቆጠሩ የአየር ጥቃቶችን ፈጽማለች። የሶሪያው የውጭ ጉዳይ ሚኒስቴር በበኩሉ የእስራኤል ተደጋጋሚ ጥቃቶች ከረጅም ዓመታት የእርስ በእርስ ጦርነት ውስጥ የቆየችው ሶሪያ ዳግም እንዳትረጋጋና እንደ አገር ጠንክራ እንዳትቆም የሚያደርግ ነው ከማለት ውጪ ያስተላለፉት መልእክት የለም።